ሰበር ዜና! የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ባህር ዳርን ሲረግጡ ሁለት ከባባድ መረጃዎች ተሰምተዋል። አቦይ ስብሀት ነጋ የጨቋይ ተጨቋይ ትርክታቸውን ዛሬም እያመነዠጉ ከአማራው ጋር ዛሬ ማበር አለብን ሲሉ ጉድ አሰምተዋል። ጀኔራል ተፈራ ማሞ ፋኖ ከህወሓትና ከኤርትራ ጋር እንደሚሰራ በይፋ ካሳወቁ በኋላ የህወሓት መስራች አባት አቦይ ስብሀት ነጋ ከአማራና ኦሮሞ ኃይሎች ጋር ሰርተን የህወሓትን ኢትዮጵያን መልሳለን ሲሉ አፍርጠውታል። ይህ በእንዲህ ሳለ ከትራምፕ ቢሮ ህወሓት ከኢሳያስ ጋር እየሰራ ነው እና ማቀብ እንጥላለን የሚል ከባድ መረጃ ሾልኳል። የመረጃ እንቀልባችን በጉዳዩ ላይ ሰፋ ያለ ዘገባ ይዟል፣ ትሰሙታላችሁ። በሌላ መረጃችን የብልጽግና ሰባተኛ መዛሪ ሲከበር ዲያቆን ዳንኤል ክብረት እና ተመስገን ጥሩነህ ከባድ ጉድ አሰምተው ተከስተዋል። ዳንኤል ክብረት በመንግስት መዋቅር ውስጥ ያደፈጡ አሉ ሲሉ፣ አቶ ተመስገን ደግሞ ከጃርትና ቀበሮ መንግስትን ጠብቁ ሲሉ ጥሪ አቅርበዋል። ከዚህ በተጨማሪም እያለቁ ይሄዳሉ የሚል አነጋጋሪ ሀሳብም አንስተዋል። የአቶ ተመስገንን ጃርትና ቀበሮዎች እንዲሁም የዳንኤል ክብረትን አድፋጮች እየተመለከተ ጥንቅር ይዘናል፣ እንመለስበታለን። የጠቅላይ ሚኒስትሩ ረዳቶች ታሰሩ። ጠቅላይ ሚኒስትሩ ውሃ የማይቋጥር ሲሉ በረዳቶቻቸው ላይ የተደረገውን እስር አጣጥለውታል። ጠቅላዩ የተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞ እየተቀጣጠለ ባለበት ወቅት የተፈጸመው እስር በሀገሪቱ ተጨማሪ ፖለቲካዊ ግለትን ፈጥሯል። ትሰሙታላችሁ። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራል ተፈራ ማሞ ፋኖ ከህወሓትና ኤርትራ ጋር እንደሚሰራ በይፋ ካሳወቁ በኋላ የህዋት መስራች አባት አቦይ ስብዓት ነጋ በጉዳዩ ላይ ከባድ ጉድ አሰምተው ተከስተዋል። የህዋት መስራች አቶ ስብዓት ህወት ከአማራ እና ኦሮሞ ኃይሎች ጋር መስራት አለበት ብለዋል። አማራን ጨቋይ ሲል የገለጸውን የሕዋትን ማኒፌስቶ የቀረጹት አዛውንቱ ፖለቲከኛ ዛሬ ደግሞ አማራን አንጠላም ሲሉ በእርጅና ዘመናቸው ተናዘዋል። ከዚህ በተጨማሪ ኢትዮጵያ ሕዋት ወደ ፈጠራት ኢትዮጵያ ትመለስ የሚል ሀሳብም አጋርተዋል። ስለ ፋኖ ህወትና የኤርትራ ጥምረት በርካቶች እየተነጋገሩ ባለበት በዚህ ወቅት የህዋት አንጋፋ መስራች አቦይ ስብዓት በጉዳዩ ላይ አስተያየታቸውን ሰንዝረው ተከስተዋል። አቶ ስብሀት ከወይን ጋዜጣ ጋር ዘለግ ያለ ቆይታ አድርገዋል። በቆይታቸው የህወትን የአምሳኛ ዓመት ጉዞ የተመለከቱ ሀሳቦችን፣ አሁን ህዋት እና ትግራይ ገቡበት ቀውስ፣ እንዲሁም ኢትዮጵያ አሁን ስላለችበት ሁኔታ መፍትሄ ያሉትን ጉዳይ አንስተዋል። ከስር ከተፈቱ በኋላ ወደ አሜሪካ የኮበለሉት የሕዋት አድራጊ ፈጣሪ ስብሀት ነጋ በምስቅልቅል ውስጥ የሚገኘው ፓርቲያቸውን ለማዳን በሽምግልና እድሜያቸው እየተንቀሳቀሱ ነው። ስብሀት ህወትን ስለሚድንበትና ደርግን ገርስሶ ወደ ፈጠረው ስርዓት ለመመለስ ከሌ ሌሎች ኃይሎች ጋር መተባበር አለበት ብለዋል። ስባት ከፓርቲያቸው ልሳን ወይን ጋር ባደረጉት ሰፊ ቃለ መጠይቅ ህዋት አሁን ከገጠመው ፈተና መውጫ መንገዱ ምንድን ነው የሚል ጥያቄ ቀርቦላቸዋል። ስባት ዋናው መውጫ መንገድ ህዋት ራሱን አደራጅቶ ከደርግ መውደቅ በኋላ ተፈጠረች ወደ አሏት አዲስቷ ኢትዮጵያ መመለስ ነው። በህዋት አገላለጽ ህዋት ደርግን ገርሶ የፈጠራት አዲስቷ ኢትዮጵያ በአለም ላይ ልዩ የፌዴራል ስርዓትና ህገ መንግስት እየወለደ ነው። የኢትዮጵያ ህገ መንግስት በአለም ከሚጠቀሱ እጅግ አስደናቂ ህገ መንግስት መሀል አንዱ ነው የሚሉት ስብሀት ለብሔሮች እውቅና የሰጠ ነው ይላሉ። ይሁን እንጂ ስብሀት እንደሚሉት ህገ መንግስቱ ከአስደናቂነቱ በላይ ራስን በራስ የማጥፋት ወጥመድ የታወጀበት መሆኑን ብዙዎች ይናገራሉ። ይህም ኢትዮጵያ በአለም ላይ ራሷ በጥቃቅን ሀገራት ለመበታተን በህገ መንግስት የፈቀደች ብቸኛ ሀገር የመሆኗ ጉዳይ ነው። ከህወሓት ስልጣን መቆጣጠር በፊት የነበረችው ኢትዮጵያ የሁሉም ብሔር ብሔረሰቦች እንዳልነበረች ስብሀት ዛሬም ይናገራሉ። ለዚህም ያቀረቡት መከራከሪያ የህወሓት የትግል ውጤት ነው የተባለው ፌዴራሊዝም ከመወለዱ በፊት ኢትዮጵያ ማለት አማራ ማለት ነው የሚል ነው። የነበረችውን ኢትዮጵያ እናውቃታለን እኮ ሁሉም አማርኛ ይናገራል በማለት ኢትዮጵያ ማለት አማራ ማለት ነው የሚለውን የጥንት የህዋት ትርክት ዛሬ ይዘውት ብቅ ብለዋል። አማራም አሁን ትግራይ በይፋ የስራ ቋንቋ ሁኗል የሚሉት ስብሀት በእርሳቸው አገላለጽ አዲሲቷን ኢትዮጵያ ለመመለስ ትልቅ አቅም ካላቸው ኃይሎች ጋር መተባበር የግድ ነው ይላሉ። ስብሀት ፓርቲያቸው ህዋት መተባበር አለበት ያሉት አንዱን ዛሬም በጨቋኝነት ትርክት የሚወነጅሉት አማራ ነው።

ህወትን ለማዳን አዲስቷን ኢትዮጵያ መመለስ አለባት የሚለው የስብሀት ሐሳብ በአንድ በኩል አማራን በጨቋይ ትርክት የሚወነጅል ሲሆን በሌላ በኩል ደግሞ በአንጻራዊነት ህዝቡ ጠላት ሆኖ አያውቅም በሚል አገላለጽ ለትብብር ይጋብዛሉ። አቶ ስብሀት ዛሬም አማራን በጨቋኝነት እየፈረጁ ቢሆንም የፋኖ አመራሮች ግን ዛሬም ከህዋት ጋር እንደሚሰሩ በአደባባይ በይፋ እየተናገሩ ነው። ህወት ራሱን በማዳንና በትጥቅ ጭምር በመደራጀት ወደ ፈጠረው የፌዴራሊዝም ስርዓት ጠባቂነት መመለስ አለበት የሚለው የስብሀት ሐሳብ

ስብሀት ከአማራና ኦሮሞ ኃይሎች ጋር መተባበር አለብን የሚል ምክረ ሀሳብ ይዘው ብቅ ቢሉ ህወሃት ከስር መሰረቱ የሚያቀነቅነውን የጨቋይ ተጨቋይ ትርክት ፕሮግራም ስለመቀየሩ የሚታወቅ ነገር የለም። ወዲህ ደግሞ ከአሜሪካ በህወሃት የፖለቲካና ወታደራዊ አመራሮች ላይ ማዕቀብ ለመጣል እያጤነች መሆኑን ዘ ኢኮኖሚስት ዘግቧል። ዘኢኮኖሚስት በዘገባው አሜሪካ በህወሃት አመራሮች ላይ ማዕቀብ ስለመጣል እያሰበች መሆኑን የአገሪቱን ባለስልጣናት ነግረውኛል ብሏል። አሜሪካ በህወሃት አመራሮች ላይ ማዕቀብ ጥላለው ያለችው ዳግም ጦርነት ለማስቀረት ነው። ህወሀት ከፌዴራል መንግስቱ ጋር ወደ ግጭት በመግባት ከኢትዮ ኤርትራ መካከል እንዲቀሰቀስ ምክንያት ሊሆን ይችላል የሚለውን ጉዳይ አሜሪካ ስግቷታል። ህወሓት በሀገር ደረጃ ትግራይ መከላከያ ሰራዊት ቲዲኤፍ ብሎ ያደራጀው ጦር እንቅስቃሴ ያስከተለውን ስጋት አሜሪካ ሳስቧታል። አሜሪካ በአሁኑ ወቅት በቀጠናው ተጨማሪ ጦርነት እንዲቀሰቀስ ፍላጎት እንዲሌላት እያራመደች ከምትገኝ አቋምና ፖሊሲ መረዳት ይቻላል። ከሱዳን እስከ ደቡብ ሱዳን፣ ከኢትዮጵያ እርስ በርስ ጦርነት እስከ ሶማሊያው አልሸባብ ሽብር ጥቃት የአሜሪካን ጥቅም ያደናቅፋል። አሜሪካ ቀጠናው ወደ ተረጋጋ ሁኔታ ቢመለስ ለመመለስ ጂኦፖለቲካዊ አሰላለፏና ብሔራዊ ጥቅሟን እንደሚያስከብርላት የፖለቲካ አዋቂዎች ይገልጻሉ። በኢህአዴግ ግንባሮች መሃል በተፈጠረ የስልጣን ጉሽሚያና ከውጭ በተነሳ ሕዝባዊ አመፅ ለስልጣን የበቃው ብልጽግና ሰባተኛ የስልጣን ዘመኑን እያከበረ ነው። አብይ ወደ ሚኒሊክ ቤተ መንግስት ከገቡ ሰባት መጋቢቶችን ማስቆጠራቸውን ተከትሎ በበርካታ ከተሞች መንግስታዊ መር ሰላማዊ ሰልፎች ተደርገዋል። ከሰልፎቹ ጎን ለጎን ባለስልጣናት አስተያየቶችን እየሰጡ ነው። ተመስገን ጥርነት ለውጡን ከጃርትና ቀበሮ ጠብቁ ሲሉ፣ ዳንኤል ክብረት በበኩላቸው ያደፈጡ ድልና ጊዜን የሚጠብቁ በየመዋቅሩ የተሰገሰጉ አሉ ሲሉ ተደምጠዋል። ከዚህ በተጨማሪ እያለቁ ይሄዳሉ የሚል ሐሳብም አንስተዋል። ከኢህአዴግ መሐል ወጥቶ ራሱን በብልጽግና የቀየረው ቡድን አገር መምራት ከጀመረ ሰባት መጋቢቶችን አስቆጥሯል። በቲም ለማ መሪነት የተጀመረውና በብዙዎች ዘንድ ለውጥ ተብሎ የሚጠራው እንቅስቃሴ ዛሬ ሰባት ዓመታቱን ይዟል። ይህን ተከትሎ በበርካታ የኦሮሚያና ደቡብ ኢትዮጵያ ከተሞች ሰላማዊ ሰልፎች ሲደረጉ ውለዋል። ሰልፎቹ ያለፉትን ሰባት ዓመታት የሚያወድሱና የሚያበረታቱ ናቸው። ከሰልፎቹ ጎን ለጎን ታዲያ ያለፉትን ሰባት ዓመታት ጉዞ በተመለከተም ከፍተኛ ባለስልጣናት አስተያየታቸውን እያጋሩ ነው። የዲያቆን ዳንኤል ክብረትና የአቶ ተመስገን ጥሩነህን አስተያየት እዚህ ጋር የሚጠቀስ ነው። ምክትል ጠቅላይ ሚኒስትሩ ለውጡን ከጃርትና ቀበሮ ጠብቁ ሲሉ፣ ዳንኤል ክብረት ደግሞ በመንግስት መዋቅር ውስጥ ያሉ ያደፈጧሉ ይላሉ። የጠቅላይ ሚኒስትሩ አማካሪ ለውጡን ለመለወጥ የተነሱ ኃይሎች መጀመሪያ አንድም አድፍጠው በዝምታም፣ አንድም ተባባሪ መስለው በይሁንታም ከለውጡ አመራር ጋር ነበሩ ሲሉ በአሁኑ ወቅት መንግስትን የሚቃወሙ ኃይሎች ምንጮቻችን ይገልጿቸዋል። ሆኖም ለውጡ አዲስ መንገድ የሚከተል እንጂ የእነሱን መንገድ የሚከተል ባለመሆኑና ለውጡ እነሱ በሚፈልጉት መንገድ ባለመሄዱ ተቃዋሚ ሆነዋል ሲሉ ይገልጿቸዋል ዳንኤል ክብረት ይቀጥሉና የለውጡ ትግል በሁለት አካል መካከል የሚደረግ ትግል ነው በማለት ሁለቱን አካላት የስልሳ ስድስቱን የስጋና የመንፈስ ልጆችና በዘመናዊቷ ኢትዮጵያ የትንሳኤ ልጆች በማለት ገልጸውታል እንደ ፋኖና ኦነግ ሸኒ ያሉ ቡድኖችን የትግል እንቅስቃሴ ስልሳ ስድስቱን መንፈስ ልጆች ሲሉ ነው የጠሩት አድፋጮች አልማጮች ኃይሎች አሉ የሚሊቱ ዲያቆን ዳንኤል እነዚህ ኃይሎች እድልና ጊዜን የሚጠብቁ በየመዋቅሩ የተሰገሰጉ ናቸው። ዋናው ድርጅታቸው ሸነድ ይባላል። ሽብር ነዢ ድርጅት ማለት ነው። በየሆቴሉ፣ በየመስሪያ ቤቱ፣ በየታክሲው፣ በየአውቶብሱ፣ በየለቅሶ ቤት፣ በየቡናው ላይ የምኞትና የሴራ ወር ያወራሉ ይላሉ። መጡ፣ ደረሱ፣ ገቡ፣ አለቀ፣ ደቀቀ ሲሉ የሚኖሩ ናቸው። ነጩን ሲያጠቅሩ፣ ማሩን ሲያመሩ፣ ሰማዩን ሲሰብሩ ይኖራሉ። አላማቸው ህዝብን ማሸበርና ሰላም መንሳት ነው። ስራን በማደናቀፍ ቢሮክራሲን በማርዘም ህዝብን በማማረር ሲያለምጡ የሚኖሩ ናቸው ብለዋል። የ66ቱ ትውልድ አይተካም እያለቀ እንጂ እየጨመረ አይሄድም ሲሉም አክለዋል። በሌላ በኩል ምክትል ጠቅላይ ሚኒስትሩ አቶ ተመስገን ለውጡን ከጃርትና ቀበሮ ጠብቁ የሚል ጥሪ አቅርበዋል። ኢትዮጵያ ውስጥ ትናንት እየራቀ ነገ እየቀረበ ነው የሚሉት ሚኒስትሩ የመጋቢት 24 የለውጥ ፍሬዎችን መንከባከብና ማስፋፋት ብቻ ሳይሆን ፍሬዎችን ከጃርትና ቀበሮዎች መጠበቅ አለብን የሚል አነጋጋሪ ጉዳይ አንስተዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ኢትዮጵያን ማስተዳደር ከጀመረ ዛሬ ሰባት ዓመት ደፍኗል። መንግስት ባለፉት ሰባት ዓመታት ፈጣን የኢኮኖሚ እድገት ማስመዝገቡን፣ የተለያዩ የመሰረተ ልማት ግንባታዎች መከናወናቸውን፣ የአገልግሎት ሰጪ ተቋማትን በማደስ የተገልጋዮችን እርካታ ለማሟላት ጥረቶች እየተደረጉ መሆኑን ይናገራል። ዲሞክራሲያዊነት በተመለከተ ካለፉት መንግስታት በተሻለ መልኩ የዲሞክራሲ ልምምድ እየተደረገ እንደሆነ በተደጋጋሚ ሲገልጽ ተስተውሏል። በአንጻሩ ባለፉት ሰባት ዓመታት በሀገሪቱ ከባድ ውድመትና መፈናቀልን ያስከተለ ጦርነት አሳልፋለች። አሁንም ያላባሩ ግጭቶችን እያስተናገደች ነው። ይህን ተከትሎም የዜጎች ሰብአዊና ዴሞክራሲያዊ መብቶች ጥሰት መባባሱን መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ሆነ ዓለም አቀፍ የመብት ተቆርቋሪ ተቋማት በተደጋጋሚ ይፋ ያደረጓቸው ዘገባዎች ያሳያሉ። ሰዎች ያለ ፍርድ እንደሚታሰሩና እንደሚገደሉ፣ ታግተው ደብዛቸውን እንደሚጠፋም እነዚህ ተቋማት ባወጧቸው ዘገባዎች አመላክተዋል። የኑሮ ውድነቱም ከእለት ዕለት እያሻቀበ እንደመጣ ነዋሪዎች በተደጋጋሚ የሚገልጹት ጉዳይ ነው። የጠቅላይ ሚኒስትሩ ረዳቶች መታሰራቸው ተሰምተዋል። ኔታንያሁ በበኩላቸው ውሃ የማይቋጠር ሲሉ በረዳቶቻቸው ላይ የተደረገውን እስር አጣጥለውታል። ኔታንያሁ በእስራኤል እየተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞዎች እየተቀጣጠለ ባለበት ወቅት ነው ይህ የተሰማው። በጉዳዩ ላይ ኳታርም መልስ የሰጠች ሲሆን የስም ማጥፋት ዘመቻ ስትልም አጣጥለዋለች። በጉዳዩ ላይ በፖሊስ የተጠየቁት ኔታንያሁ አነጋጋሪ ሀሳብ በመስጠት ላይ ይገኛሉ። ከኳታር ገንዘብ ተቀብላችኋል የተባሉ የጠቅላይ ሚኒስትሩ ረዳቶች ፍርድ ቤት መቅረባቸውም ነው የተሰማው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ አውግዘዋል። ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጥር ሲሉ ጉዳዩን አጣጥለውታል። የኔታንያሁ አማካሪያቸውና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤዋ የሆነ አገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸውን ምርመራ ጋር ተያይዞ እንደሆነም ሁለቱም ባለስልጣናት በበኩላቸው የቀረበባቸውን ክስ ምንም አይነት ጥፋት አልፈጸምንም ሲሉ አስተባብለዋል። ፖሊስ ስማቸውን ይፋ ያላደረጋቸውን ረዳቶቻቸውን እስር፣ እንግልት ሲሉ የጠሩትን ኔታንያሁ አክለው ምንም አይነት ኬዝ የለውም ብለዋል። በሃማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምነት ቁልፍ አሸማገይ የሆነችው ኳታር በበኩሏ በባለስልጣኗ የስም ማጥፋት ዘመቻ ስትል አጣጥለዋለች። ጠቅላይ ሚኒስትሩ የእስራኤል ታጋቾች ከመለቀቃቸው በፊት በጋዛ ላይ እንደገና ጥቃት መጀመራቸው የሺን ቤት ወይም የሀገር ውስጥ የደህንነት ኤጀንሲን ዳይሬክተር ማባረራቸውን እንዲሁም የፍትህ ስርዓቱን ለማለፍ የሚያስችል አወዛጋቢ ማሻሻያ ማቅረባቸው ጋር ተያይዞ ተቃውሞ እየገጠማቸው ይገኛል። በያዝነው ሳምንት ሰኞ የእስራኤል ፖሊስ በጠቅላይ ሚኒስትሩ ጽህፈት ቤት እና በኳታር መካከል ያለውን ግንኙነት ለማጣራት እየተካሄደ ባለው ምርመራ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። ፍርድ ቤቱ በጉዳዩ ላይ ተጨማሪ መረጃዎችን እንዳይወጡ ያስተላለፈውን የእግድ ትእዛዝ ተከትሎ ፖሊስ ተጨማሪ ዝርዝር ከመስጠት ተቆጥቧል። የእስራኤል ሚዲያዎች በበኩ በኩላቸው በቁጥጥር ስር የዋሉት የጠቅላይ ሚኒስትሩ የቅርብ አማካሪ ጆናታን ኦሪች እና የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ የነበሩት ኤሊ መሆናቸውን ዘግበዋል። ባለስልጣኑ ከውጭ ወኪል ጋር ግንኙነት በመፍጠር በገንዘብ ዝውውር፣ ሙስናና ማጭበርበር እንዲሁም እምነትን በማጉደል ተጠርጥረዋል ተብሏል። ረዳቶቻቸውን አስመልክቶ በፖሊስ ተጠይቀው ምስክርነታቸውን የሰጡት ኔታናሁ እስሩን እንዲሁም ምርመራውን በማውገዝ በቪዲዮ መልእክታቸውን አስተላልፈዋል። ፖለቲካዊ ዝንባሌ ያለው ምርመራ እንደሆነ ተረድቻለሁ ነገር ግን ምን ያህል ፖለቲካዊ ነው የሚለው አልገባኝም ነበር ያሉት ጠቅላይ ሚኒስትሩ አክለውም ጆናታን ኦሪች እና ኤሊ ፊልዴስቲን አግኝተው ሕይወታቸውን ጭንቀት ውስጥ ከተውታል ብለዋል። የጠቅላይ ሚኒስትሩ ሊኩድ ፓርቲ የጠቅላይ አቃቢ ሕግና የሽን ቤት ኃላፊን ኬዙን ሆን ብለው በማቀነባበር ወንጅለዋል። በተጨማሪም ጆናታን ኦሪች በማሸበር በጠቅላይ ሚኒስትሩ ላይ የሐሰት ምስክርነት እንዲሰጥ የሚደረግ ማስፈራሪያ ነው ብለዋል። ማክሰኞ ዕለት አንድ የፍርድ ቤት ዳኛ ጥልቅ ምርመራ የሚያስፈልገው ምክንያታዊ ጥርጣሪያ አለ በሚል የሁለቱን ባለስልጣናት እስር ለሶስት ቀናት አራዝመዋል። ዳኛውም ሂናሂም ሁለቱ ግለሰቦች የኳታርን ገጽታ ለመገንባትና ስለ ግብፅ እንዲሁም በጋዛ የተኩስ አቁም ላይ ባላት ሚና ፍራሽ መልእክቶችን በማሰራጨት መርማሪዎች እንደጠረጥሯቸው ገልጸዋል። ለዚሁ ዓላማም ለኳታር የሚሰራ የአሜሪካ ሎቢ ወትዋቾች ድርጅትና በባለስልጣኑ መካከል የገንዘብ ክፍያ የተፈጸመበት የቢዝነስና ኢኮኖሚያዊ ትስስር አለው ብለዋል።